አሰላሙ አለይኩም ወረሕመቱላህ ወበረካቱ ረመዳን 25 የዐይን ጃሉት ጦርነት በ658 ሂጅራ 1260 እንደ አውሮፕያን አቆጣጠር ታተሮች ሞንጎሎች ሶሪያን ከያዙ በኋላ ወደ ግብጽ ለመሻገር እቅድ ነደፉ በዚህ ጊዜ የመምልኩ ሱልጣን ሰይፈድን ቁጡዝ አሚሮቹን ሰብስቦ አማከራቸው። እነርሱም ምሽጎችን እንቆፍር ግንቦችንም እናጠንክር አሉት። ቁጡዝ ይህንን ሐሳብ አልወደደውም ነበርና እስኪወሩን አንጠብቅም እዚያው ሶርያ ሄደን እንገጥማቸዋለን አላቸው። አሚሮቹ የታተር ሰራዊት እጅግ ግዙፍ ነበርና ፍርሃት አደረባቸው። በዚህ ጊዜ ቁጡዝ እናንተ አሚሮች ሆይ ከሙስሊሞች ንብረት ስትበሉ ኖሯችሁ፣ ነገር ግን ዛሬ ለእነሱ ለመከላከል ፈራችሁን? ለእስላም እኛ ካልሆንለት ሌላ ማናለው? እኔ መጋደልን ቆርጫለሁ። ጅሃድን የመረጠ ይከተለኝ፣ የማይፈልግም ካለ ከቤቱ ይቀመጥ። አላህ በእርግጥ ይመለከተዋል በሙስሊሞች ላይ የሚደርሰው በደልም በእርሱ ጫንቃ ላይ ነው። ሁላችሁም ብትቀሩ እንኳ እኔ ብቻዬን ሄጄ እገጥማቸዋለሁ አላቸው። አሚሮቹም በንግግሩ ልባቸው ተነካና ሊከተሉት ወሰኑ። ቆጦዝ ሰራዊቱን ለዘመቻ ካነሳሳ በኋላ ለትጥቅ የሚሆን ገንዘብ አጠረው። ከዚያም የራሱን ገንዘብ በሙሉ በማምጣት ከበይተል ማል አስገባ። አሜሮቹም እሱን ተከትለው ያላቸውን ገንዘብ አወጡ። ገንዘቡም ሲቆጠርም ከሰራዊቱ ትጥቅ አልፎ ለግብፅ ድሃዎች ተረፈ። በሻዕባን 658 ሂጅራ ቁጡዝ ሰራዊቱን እየመራ ሶሪያ ሳሊያህ ደረሰ። ወቅቱ ሞቃታማ ቢሆንም ሰራዊቱ ሳይበገር ጉዞውን ወደ ፍልስጤም ቀጠለ። ቁጡዝም ሰራዊቱን ለሁለት በመክፈል ዋናውን ሰራዊት ለበይበርስ በመስጠት ከፊል ከፊት እንድቀደም አድርጎ እሱ ከኋላ የቀረውን ሰራዊት ይዞ እየተደበቀ ተከተለው። በይበርስ ጋዛ እንደደረሰ በዚያ የሰፈሩት ታተሮች የመጣው ሰራዊት የእሱ ብቻ መስሏቸው ሊገጥሙት መጡ። በይበርስም ፈጣን ማጥቃት አድርጎ ታተሮችን በማሸነፍ ውጊያውን በድል ከፈተው። በርካታ ፍልስጤማውያን ወጣቶችም የቁጡዝን ሰራዊት ተቀላቀሉ። ከይበርስ ሰይፍ ያመለጡት ታተሮች በሊባኖስ ወደሚገኘው አለቃቸው ኪትቡቃ በመሄድ ሽንፈታቸውን አረዱት። እርሱም በቁጣ በመነሳት ሁሉም ሰራዊት ለጦርነት እንዲዘጋጅ አዘዘ። ቁጡዝ ከጋዛ ተነስቶ ከቅዱስ አለፍ ብሎ አይን ጃሉት ከሚባል ቦታ ሲደረስ ለውጊያ አመቺ ቦታ መምረጥ ሰፈራ አደረገ። በ25 ረመዳን 658 ሂጅራ ፀሐይ እንደወጣች ታተሮች ሙስሊሞች ወደ ሰፈሩበት የአይን ጃሉት ሜዳ ወረዱ። ነገር ግን ምንም ሰራዊት ሊታያቸው አልቻለም። ከዚያም ከትንሽ ቆይታ በኋላ በይበርስ እያንዳንዱ ብርጊድ የተለየ ባንዲራ መለዩ በማልበስ ከተራራው ወርዶ ሜዳው ላይ ተሰለፈ። ታተሮችም ከዚህ በፊት በሙስሊሞች ላይ ያላዩትን የተለየ አሰላለፍ ሲመለከቱ ፍርሃት ወደቃቸው። ኪትቡቃ የሙስሊሙን ሰራዊት በቁጥር ትንሽ መሆናቸውን ሲመለከት ውጊያውን በአጭሩ ለመቋጨት ሰራዊቱን በሙሉ አስገባ። ከባዱ ውጊያም ተጀምሮ ተፋፋመ። ከፊት የተሰለፉት የኢቨርስ አጥቂዎች በሚገባ የሰለጠኑ በመሆናቸው ታተሮችን አርበደበዷቸው። ታተሮች የተወሰነ እንደተዳከሙ በኢቨርስ ሰራዊቱን የተረታ በማስመሰል በዝግታ ወደኋላ እንዲያፈገፍጉ አደረገ። ታተሮችም እየተከተሉ ከተራራው ጥግ ሲደርሱ አብዛኛውን ሰራዊት ይዞ ከተራራው ጀርባ የተደበቀው ቁጡዝ ድንገት በመውረድ ከበባቸው። ከዚያም እጅግ የበረታ ውጊያ ተካሂዶ ከሁለቱም ወገን በርካቶች ወደቁ። የታተሮችን ቀኝ ክንፍ ከበባውን ለመስበር የሞት ሽረት ውጊያ በማድረግ የሙስሊሞችን ግራ ክንፍ ከፍተኛ ጉዳት አደረሰበት። በዚህ ጊዜ ቁንጡዝ የብረት ቆቡን መሬት ላይ በመጣል ድምፁን ከፍ አድርጎ ዋ ኢስላማ፣ አላህ ሆይ ባሪያህን ቁንጡዝን እርዳው እያለ ወደ ውጊያው መሃል ገባ። በተራራው ዙሪያ የተኮለኮሉ ሴቶችና አረጋውያን በለቅሶ ዱአ አጀቡት። ሙስሊሞች መሪያቸው ከጦር መሃር ሲማገድ ወኔያቸው እንደቀን እንደገና ተቀስቅሶ ውጊያውን አፏፏሙት። ከዚያም የኃይል ሚዛኑ ወደ ሙስሊሞች ተመለሰ። አንዴታ ተር ቀስተኛም ቁጡዝነት ጥሎ ለመጉደል አነጣጥሮ ሲወረውር ፈረሱን መቶ ጣለው። ቁጡ ዝም ከወደቀበት በመነሳት በእግር መጋደሉን ቀጠለ። በዚህ መሃል ጀማሉዲን አቁሼ ተባለ ፈረሰኛ ታተሮችን እየሰነጠቀ ከኬት ቡቃ ዘንድ በመድረስ አንገቱን በሰጠው። ታተሮችም የመሪያቸው ጭንቅላት መሬት ላይ ወደቀ ሲያዩት ተረቱ። ከዚያም እንደምንም መውጫ በር ከፍተው አመለጡ። ከሞት የተረፉት ታተሮች ከዐይን ጃሉት ካመለጡ በኋላ እንደገና ተሰባስበው ሁለተኛ ጦርነት ከፈቱ። ከመጀመሪያው የከበደ ውጊያ ከተደረገ በኋላም ታተሮች አንድም የተረፈ ሳይኖራቸው ረገፉ። ይህ የዐይን ጃሉት ጦርነትም ሙስሊሞች የታተሮችን አንገት ያሰደፉበት የመጀመሪያው ታሪካዊ ድል ሆነ። ቁጡዝ ከድሉ በኋላ በደማስቆ የተወሰነ ቀን ተቀምጦ ወደ ግብጽ ለመመለስ መንገድ ጀመረ። ከሲና በረሃ እንደደረሰም አንድ በአባቱ መገደል በቀል የሚፈልገው ሰው ድንገት ጥቃት ከፍቶ ገደለውና ሸሄድ ሆነ። ከዚያም በይበርስ በሱልጣንነት ተተካ። አል ቤዲያ ቅጽ አስራ ሶስት ረመዳን 25 የዐይን ጃሉት ጦርነት በወንድማችን ሰልማን